ዋስ የሚሆናን ሰው ያስፈልጋል፣ ወይም ዋስ ሚሆነን አካል ያስፈልጋል። የተፈጥሮ መብት ነው መብላት። ቤት የገጠር ኮሪደር ላይ እየተሰራ እንዳለው እንደሱ ማለት እንችላለን። የምግብ ሉዓላዊነት ሳይመጣ የምግብ ዋስትና ማንሳት አንችልም። ይሄ የቃላት አጠቃቀም ችግር ነው። የእንግሊዝ ራብተዝ ይላል። በአቅርቦቱ ብቻ መመለስ ይቻላል ወይ የሚል ጥያቄ ነው። ብሔራዊ ጉዳይ ያደረጉበት ምክንያት ብሔራዊ ክብራቸውን ስለ አስጣላቸው ዋናው ነገር የሰዎች ሰዎች የመግዛት አቅምም ነው። እይታችን ከተስተካከለ አምራቾቹ በደንብ ያመርታሉ። ጤፉ ላይ አይደለም የኛ የሆነው ብዙ ምንሰራው እንሰቱ ላይ አይደለም። ይህንን ያደረጉት እንግዲህ እኛ በረዳነው ታሪክ ውስጥ ነው እንጂ ሌላ ተአምር ተፈጥሮ አይደለም። በቀላሉ የምናመርታቸውን ነገሮችስ እንዴት እናየዋለን? ብሔራዊ ማንነታችንን የገረሰሰ ስለሆነ ትክክለኛ ጠላታችን ነው።